አይነ በሲሩ አፍቃሪ ክፍል ሶስት ጋሻ ክመል ለአህመድ ማብራራታቸውን ቀጥለዋል። ያለፈውን ታሪክ ሊያውቅ የሚገባውን ተረኩለት፣ ነገሩት። አህመድም እስራቸው ገብቶ ልክ እንደ ሕፃን አይን አይናቸውን እያየ የአባቱንና የአባቱን ጓደኛ ታሪክ ይኮመኩም ተያይዟል። ወታደር ቤት እያለን ከአባት ጋር የምንዋደድ ጓደኛሞች ነበርን። ህይወታችንን በአንድ ቀን ለመስጠት አንለያይም ነበር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ-በሲሮ፣ አፍቃሪ የሚለው ታሪክ ክፍል ሶስት ደርሰናል። አብራችሁ የቆዩ። ከእለታት በአንዱ ቀን የጠላት ፈንጅ ላይ ሳያስበው ረግጦ ቆመ። እሱን ለማዳም ብዬ እንደው የውሸቴም ፈንጅ ማምከን እችላለሁ ብዬ ፈንጁን በእጄ ያስኩለት። እሱን ካሸሸሁ በኋላ እጄ ላይ ፈነዳ። አባትህ ሕይወቱን ከሚያጣ እኔ እጅን ባጣ አይሻልም ልጄ? አሉ። አህመድ ይህንን ታሪክ ቀድሞ ያውቃል። ከእሳቸው በድጋሚ ሲሰማ ግን ልክ ዛሬ እንደሰማው አይነት ነገር ልቡ ተላወሰ፣ አንጀቱ በአግራሞት ራሰበት። ሆኖም ሊያቋርጣቸው አልፈለገም፣ ማዳመጡን ቀጠለ። እሳቸውም ንግግራቸውን ቀጥለዋል። ታዲያ ከወታደር ቤት በምንለያይበት ጊዜ ለሁለታችንም የተለያየ ቀጠና መደቡን። ያን ጊዜ ነበር አባትህ ጓደኛዬ አክመል ሆይ አላህ ፈቅዶ ከዚህ ቦታ ወጥተን ከተገናኘን፣ ልጀን ልድርልህ፣ የመጀመሪያ ልጀን ላንተ አድርጌ በአኼራ ከወንድምነትና ከጓደኝነት ያለፈ የቤተሰብ ዝምድና እንድኖረን እፈልጋለሁ ብሎኝ ነበር። ይሄ ቃላችን ለተራ ሰው ቀላል ይመስላል። ወታደር ቤት ሆነህ ሕይወትህን አስይዘህ ባለህበት ወቅት እንዲህ አይነት ቃል መገባባት ግን በጣም ከባድ ከባድና ልብ የሚነካ ነበር። አላህ ፈቅዶ ለሱ አንድ ልጅ ሰጠው። ለኔ የመጀመሪያ ልጅ ወንድ ነበር፣ ቢሆንም ገና በጨቅላነቱ ሞተብኝ። ከዚያ እናቱ ከዚያ እናቷ ገና ስትወልዳት የሞተችን ሴት ልጅ ሰጠኝ። እኔና አባትህ ብዙ የሚያመሳስሉን ነገሮች አሉ። ሁለታችንም ልጆቻችንን ያለ እናት ነው ያሳደግ ነው። አየህ፣ እኛ የወለድናችሁ እድሜያችን ከገፋና ነጭ ሸበት ካወጣን ጊዜ በኋላ በመሆኑ እናንተ ወጣቶች እኛ አያቶቻችሁ መሆን የምንችል ሽማግሌዎች ሆንን፣ ብለው በሐዘንና በደስታ ውስጥ የነበረውን ድባብ በፈገግታ ቀየሩት። ጋሻ አክመል ቀጥለዋል፣ ልጄ አህመድ፣ እኔ ለልጄ ስለ አንተ እየነገርኳት ነው ያሳደግኳት የጓደኛዬ ልጅ እያልኩኝ ሳላውቅህ ስለ ስብእና እየነገርኳት ነው ያሳደግኳት። ምክንያቱም አባትህን አምነዋለሁ። እንዴት አድርጎ ሊያሳድግህ እንደሚፈልግ ቃል ገብቶልኝ ነበር በአደብ እንዲያነጸህ አሁን ያረክልኝ የእንግዳ አቀባበል በራሱ ምስክር ነው። እምልልሃለሁ፣ ካንተ የተሻለ ለልጄ ባል የሚሆንላት ሰው የለም። እርግጥ ነው አባትህ ጠንካራ ሰው በመሆኑና በንግዱ ዓለም የተሳካለት ሆኖ በመገኘቱ በዱንያ ኢኮኖሚ ብዙ ተራርቀናል። እኔ ባህል ሐኪም ነኝ። ውትድርናዬን ጨርሼ በጡረታ እንደወጣሁ ቅጠል ጭፍጨፋዬ ላይ ነው የገባሁት። እያጠፋሁ ለመጡት የቅጠል ጭፍጨፋ ደግሞ ገንዘብ የለም። በድህነት ነው ልጅን ያሳደግኳት፣ ግና እጅግ ንጹህና ክብሯን የጠበቀች ለጋ ወጣት ልጃገረድ ናት አሉት። አህመድ በዚህ ሰዓት የጋሻ ክመት ልጅ ምንም ብትሆን ያለምንም ክርክር ይቀበራት ነበር። ጭራሽ ስለ ውበቷ ተነስቶለት የቅርና የእሳቸው ልጅ የሆነች ሴት ብቻ ትሆን እንጂ የአባቱን የመጨረሻ ምኞት ለማሳካት ከሷ የሚፈልገው አንዲት ሙስሊም ሴት መሆኗን ብቻ ነበር። ደስ አለው። ሌላ ቃል መጨመር አልፈለገም። ቃሉ ተንተባተበ፣ አላቸው፤ አባባ ምን እንደምሎት አላውቅም። ብቻ ውስጤ ብዙ አይነት ሀሳብ ከፍ ዝቅ እያለብኝ ነው። አሁን በትክክል የማውቀው ነገር ሲል አቋረጡና መሀል ገቡበት። ልጄ እኔ እኮ ያፈጀው ያረጀው ሰው ነኝ። እኔ በሚገባኝ ቀለል ባለ አማረኛ አውራኝ። ቅጠል ጨፍጫፊ የባህል ሐኪም ነኝ አልኩህ እንጂ መቼ የቋንቋ ሊቅ ነኝ አልኩህ አሉት። ይህን ጊዜ ቃሉን ቀለል አድርጎ አላቸው። በሀሳቡ ተስማምቻለሁ ማለት ነው። እስካሁን ድረስ አላገባሁም። እኔ ይመስለኝ የነበረው ያ! ቴ ሐዘን ተጎድቼ ነበር፣ ነው ግን እንደዛ አይደለም። የተጻፈልኝ ቀን እየጠበኩኝ ነው የእናንተን ቃል መግባባት ጌታችን እንዲወደደው ብዙ ማሳያዎች ተመልክቻለሁ። እምልሎታለሁ። እኔም ከእሷ የተሻለ ምንም አይነት ሚስት ላገኝ አልችልም። አሁኑኑ ሄጄ ልተዋወቃት እፈልጋለሁ። ጊዜ ማጥፋት አልፈልግም ሰርገን ሀላል አድርገን እንዳገባ ትፈልጋለሁ አላቸው። ጋሻ ክመል ገና ከመምጣታቸው እግራቸው ስለረጠበላቸው ደስ ብሏቸዋል። አላህ ያክብረህ የኔ ልጅ፣ ከቤት ስወጣ ለልጄ አንተን ፍለጋ እንደምወጣ አልነገርኳትም ሀሳቡን ታምንበት አታምንበት ስላላወቅኩና አላሂ ማረውና አባትህም ማረፉን ስለሰማሁ በ በፍጹም እርግጠኛ መሆን አልቻልኩም። አንተ ግን እንዴት ቃላት እንኳን ለማጣራት ሳትሞክር ተስማምተህልኛል አሉት። እርግጥ አህመዲ በደንብ አጣርቷል። እሳቸው የተናገሩት ቃል በሙሉ አባቱ ከነገሩት ጋር አንድ ሆኖ ስለገጠመለት ነው ያለ ድርድር ነገሩን ያመነበት። አባቱ በፊልም ያየ እስኪ መስለው ድረስ የድሮ ታሪኩን በደንብ አድርጎ አጫውቶታል። ለዚህም ነው ተጨማሪ ማስረጃ አልፈልግም አላቸው። አባቴ ሁሉን ነገር ነግሮኛል። የማውቀውን ነገር ደገሙልኝ፣ አረጋገጡልኝ ማለት ነው ምችለው። አባባ በጣም ደስ ብሎኛል። አሁን ሁሉ ነገር በፍጥነት እንዲሆን እፈልጋለሁ አላቸውና ወደ ወዲያ ሀድሞቹ ዞር ሲ ዞር አለ። እስኪ ቀረብ በሉኝ አላቸው። ሀዲሞቹ ሲቀርቡት የሚበላ ነገር አምጡላቸው፣ ሻውርም ሞቅ እንዲል ሞተሩን ለኩሱላቸው፣ ሌላ የሚፈልጉት ነገር ካለ ስጧቸው፣ ቆንጆ ልብስ አዘጋጁና ልብስም ቀይሩላቸው አለ። ሀዲሙ አላቸው፣ መርሐባ ታዛዥ ነኝ። ለቤት ለምሳ የተሰራ ጥሩ ምግብ ስላለ እሱን ይዤ እመጣለሁ በቶሎ፣ አለ። ጋሼ የሚጠጣ ምን ይምጣ አላቸው። ሚጥሚጣ እኔ ሚጥሚጣ አልፈልግም፣ ንገረው እኔ ሚጥሚጣ አልፈልግም፣ ጨጓራዬን ያቃጥለኛል፣ ያቃጥልብኛል፣ አልፈልግም አሉ አህመድ። ይጠጋ ብሎ አይ ሚጠጣ የሚጠጣ ነው ያሉት፣ ኩት አላቸው። እሱማ ምግቡ ሲመጣ ከምግቡ ጋር የሚሆነውን ያኔ ይሻላል። ቤት ያፈራውንም ይሆናል አሉ። ጥሩና ጣፋጭ ምግብ ከበሉ ሰነባበቱ፣ በምግቡ ጥያቄ ላይ አለመመንተታቸውን ያሳብቃል። ሀዲሙ ሊያመጣላቸው ሀዲሙ ሊያመጣላቸው ወደ ውስጥ ገባ። ሱላይማን ከበሩ ላይ ተቀምጦ ጀንበሯን እየሞቀ ነው። በመጥለቅ ላይ ያለችውን ጀንበር ድሮ አይኖቹ እያሉ የምሽት ጨረቃ መመልከት ይወድ ነበር። አሁን ደግሞ የጠዋትና ምሽት መግባት ላይ ያለችው ጀንበር መሞቅ ይወዳል። ግን አላስሞቅ አለችው። አላስሞቅ ያለች አንድ ሴትዮ በወሬ ወጥረዋለች። እንዴ፣ እስከ ዛሬዎቹ አንተ እንዲህ አልነበርክም። ምን ሆነህ ነው እንዲህ የሆንከው? አውቅህ ነበር እኮ ድሮ እንደዚህ አልነበርክም፣ ሌላ ሰው ነበርክ የሚሉ ተደጋጋሚ ቃላቶችን ልክ እንደ ሌሎቹ ሁሉ እሷም ታዘንብበታለች። ይሄኔ ኡማ ከተፋሉና ከሴትየዋ ለያይተው ወደ ቤት ይዘውት ገቡ። ሱላይማን እናውቀሃለን፣ ምን አጋጥመህ ነው ምን አጋጥሞህ ነው እንዲህ የሆንከው የሚሉ ሰዎች ደጋግመው ስለሚመጡበት እጅግ ተሰላጭቷል። ምክንያቱም ለምን እንዲህ እንደሆነ አያውቅም። የትላንት ሕይወቱ ምን እንደነበር እና የት ቦታ ላይ እሱ ራሱ ማን እንደነበር የሚያስታውሰው ነገር የለውም። እቤት እንዴት ተቀመጡ፣ ትክዝ አለ። የፊቱ ጭርታ ለኦማ ግልጽ ሆኖላቸዋል። ጠየቁት፣ ምን ሆነህ ነው? አሉት። ሱለይማንም ትክዝ ባለ ድምጽ እንደዚህ ሲል ነገራቸው። ኡማ እኔ በጣም ፈርቻለሁ። መሬም እኮ ወደ ኢትዮጵያ ለመምጣት አስር ቀን ብቻ ነው የቀራት። በጣም ግራ ገብቶኛል አላቸው። ኡማ በመገረም ስሜት አንተ ያመሃል እንዴ? ለመጨነቅ ነው እንዴት ተፈጠርከው? ይሄ ደስ የሚያሰኝ ነገር ነው እንጂ። ደሞ ምኑ ነው የሚያስጨንቅህ? አሉት ቆፍጠን ብለው። ሱለይማን ቀጠለ ኡማ መሪም እኮ የኔን ማየት አለመቻል አታውቅም። እሷ በውስጧ አልማና አቅዳ የምመጣው እኮ አይናማ የሆነ አይኖቹ የሚያዩ ማየት የሚችል ባል እንጂ እኔን አይደለም። እንደዛ የምታፈቅረው የምትኖርለትና የምትሳሳለት ለመኖር እጅግ በጣም የናፈቀችው ህይወት እኮ እንዴ እኔ ካለ አካሉ ጎደሎ ሰው ጋ ሳይሆን ሙሉ ሰው አርጋኝ ነበር አላቸው። ኦማ ቅስማቸው ስብር ሲል ያስታውቃል፣ አያያቸውም እንጂ በፎጣቸው እንባቸውን ጠረግረግ አርገዋል። አፍንጫቸውንም እንዲሁ ቀጠል ላደረጉና እንግዲህ ይሄ ከኛ አቅም በላይ ነው። ከላይኛው ጋር አትጋፋ ነገር። ምን ላድርግህ? እሺ ልጄ፣ እኔ ምን ላድርግህ? አቦ ተጨነኩኝ እኮ ምን ላድርግህ አሉና ታፈቅረ አይደል ታፈቅርህ አይደል እንዴ? ምታፈቅርህ ከሆነ ደግሞ ሲሉ አቋረጣቸው። እሀ ምታፈቅርህ ከሆነ ማንነትህን እንጂ ዓይንህን አይደለም ማስበለጥ ያለባት ሊሉኝ ነው። እንደዛ ሊሆን አይችልም። በምንም ታምር ሊሆን አይችልም። እኔም ብሆን በሷ ቦታ በሆን የማደርግ የማደርገውን አላውቅም። ምንም ብትወስን አልፈርድባትም። አሁን እኔን የጨነቀኝ እንዳላጣት መስጋቴ ነው። እህ ኦማ፣ ድጋሜ እኮ ከወደኩኝ መመለስ አልችልም። ድጋሜ ከተሰበርኩኝ ወደ ህይወቴ መመለስ አልችልም። በጣም ፈርቻለሁ። ለዘመናት ካልመጣች ብዬ ስነዘንዛት የነበረችዋ ሴት አሁን ልመጣ ስትለኝ እኮ ብርክ ብርክ አለኝ። በረደኝ በረደኝ፣ ኦማ አላቸው ኡማ የሚሉት ጠፋባቸው፣ አፋቸው ተርበተበተ፣ ቃላት አጡና በዝምታ አስተዋሉት። ብዙ ጊዜ ለነግራት ሞክሬ ነበር፣ ግን እሷ አልተረዳችኝም። ማየት አልችልም ብዬ እኮ ነግሬያት አለሁ፣ ግን ቀልድ መሰላት። ጨዋታና ፌዝ የቅኔ ጨዋታ መስሏት ስለ አይኖቼ ውበት ደጋግማ ማውራት ጀመረች። ለምን አይኖቼ ላይ እንዲህ ትኩረት አያደረገች? እሺ ምንድን ነው የማደርገው? እኔ አላውቅም። ጌታዬ እንዳያመጣው ይመልሰው እንጂ እኔ እሷን ተነጥቄ መኖር የምችል አይመስለኝም። ዳግመኛ ስብራት አልሸከምም። ኦማ ዝም አይበሉኝ እንጂ አንድ ነገር ይበሉኝ፣ መፈንዳቴ ነው አላቸው። ኦማ ቃል አጥተዋል። ለወትሮ ቃላት እንደ ልብ የሚያጎደጉዱት ዝም ማለት የሚያውቁትማ የሚናገሩት አጡ። በዚህ ጊዜ በራቸው ተንኳኳ። ወደ በሩ ቀና አሉ። የረፍት ስሜት ተሰማቸው። ከርዕሱ የሚያስወጣቸው አንዳች አለም የመጣ መሰላቸው። በዚህ ሰዓት የመጣው ማንም ይሁን ማን የተጠየቁትን ጥያቄ ስለሚያስረሳላቸው ብድግ አሉ። በፍጥነት በሩን ሲከፍቱት ሁለት አይተዋቸው የማያውቁ ቆፍጠን ያሉ ወንዶች ከበሮ ፊት ቆመው ተመለከቱ። ውድና የተከበራቸው ውድ የቻናል የቤተሰቦች ክፍል ሶስት ይህን ይመስል ነበረ። ክፍል አራት ይቀጥላል። ለቤት ያዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮች ደግሞ ላይክ ሼር አድርጎ ቪዲዮ ከተመቻቸው ሀሳብ፣ አስተያየት አስቀምጡ። እንዲሁም ላይክ ማድረጋችሁን አትርሱ ቤተሰብ። በሌላ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አድርጌ ነው የማመሰግነው። ፕሊስ ቪዲዮ ጨርሳችሁ አዳምጡልኝ። አይከፈልበትም። ኮሜንትም፣ ሀሳብ ካላችሁ አስተያየት ተቀበላለሁኝ፣ አስቀምጡ ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። የመዳም ቅመሞች፣ የመዳም ቅመም ነኝ እኔም ከኩሽና ማለት ነው። እስኪ እኔንም ማበረታቱኝ፣ እናንተ ላለው ነው መቼም የምታሽቃበጡት፣ ላለው ላለው ማሽቃበጥ ስትወዱ ማለት ነው። የመዳም ቅመሞች ሰምታችኋል።